እግዚአብሔር አይ ነው በእናት መስዬ፣ ይኸውልሽ፣ ይህንን የልጇ መሆኑን ፕሩፍ ያደረግኩት ዲሲ ሄጃለሁ አላልኳችሁም? ያኔ ይህ ነው ወይ ልጇ ስላቸው፣ አዋሉኝ። ቤተ ክርስቲያን ውስጥ ያሉ ሰዎች፣ ይኸውላችሁ፣ እናንተ አንድ ያልገባችሁን ነገር ልንገራችሁ። መሲ፣ አሁን የእሷን መልሽ፣ የእሷን መልሽ፣ የእሷን መልሽ፣ የእዛ አድርጉ። ግሩፕ ላይ አብራኝ የምንሰራው አንድ ፖዚሽን ላይ ያለች ሴትዮ ደፍራ ሄዳ እንዳትጠይቅ መሀል ላይ ያገናኙ ሰዎች፣ በቃ እኛ እንደምንም ብለን እናስመልስልሻለን። አንቺ ክስም አትሄጂ አንቺ በፍጹም እንደነመና ያሉ ሰዎች መሀል ላይ ያሉ ሴትዮዋ እንድትወጣ አይፈልጉም። አሁን በምን አይነት ነው የዚህ ሴትዮ ልጅ ይሄ ልጅ ሊሆን የሚችለው? ይኸውልሽ የሚሸፋፍኑበት መንገድ ይሄ ነው። መሲ አንድ ሰው እንዳይመስል እኔ ይቅርታ አድርጊ ግን የድሮ የናይጄሪያ ወታደር ነው የሚመስሉ የቀድሞ ልጇ የአሁን ፎቶ ካለ ይህ አንደኛው ክፍለ ዘመን ፎቶ ካለ ቢቀርብልን ኖ። አሁን እዚህ ጋር አንድ ሳይጠቀስ መታለፍ የሌለበት ነገር መና ሰላምን እዚህ ጉዳይ ውስጥ እንድትገባ የገፋፋቻት እሷ ናት። ስለዚህ የመና ኃላፊነት አለባት። የሌላ ሰው አስራ ሰባት ሺህ ዶላር ከፍላለች። የመና ያለችበት ማናት፣ ሰላም ያለችበት ሁኔታ በጣም መጥፎ ሁኔታ ነው እና እኔ ትንሽ መናን ላሳስብ የምፈልገው ስለዚህ ነው። መና ብሎ የመጣ ሰው የለም እስካሁን ድረስ። እኛ መና ሰበብ ሆናብን፣ እንዲ እንዲሆናል ያለ ሰው የለም። ሁሉም ሰው ለምን መና ሸፈነቻት? ለምን ከመና ውጭ ያያት ሰው የለም? ይሄ ነው ጥያቄው። ግን እኔ አሁን በሰፊው መሄድም አልፈልግም፣ ግን እዚህ ጋር አንድ ነገር መና የሰላምን ነገር ልታስቢበት ይገባል፣ ካለችበትም ሁኔታ አንጻር። እኔ አንዴ ልናገር አልከፈልኩም። ጥያቄ አለኝ። አይ ቆይ ቆይ፣ እግረ መንገድ የምትመልሺው ጥያቄ አለኝ። እቺ ኢትዮጵያ የታገር ነው? ኪሴ ለማንም ሰው አልከፈልኩም፣ ለማንም ሰው አልከፈልኩም። ኢትዮጵያ የታገር ነው? ቼክ ብላ፣ እኔ አካውንት አስፈልኩ አላቅም ኢትዮጵያ እንደምትኖር እዚህ ሀገር ነው ማቃት ኢትዮጵያ የት እንዳለች አይታወቅልኝና፣ ኤምኬች ሴትዮ የዱ የዱ ፎ የዱ ማስታወቂያ ሲም ካርድ ላይ ያለችው ሴትዮ እኮ ነው የምትመስለው። አይ የሁልሽ ኢትዮጵያን ቦታ ካልታወቀ፣ የትውልድ ቦታ ካልታወቀ፣ በምንድን ነው ይቺ ሴት የምትገኘው? ንገሩኝ እስኪ እንዴ! አንድ ነገር ልንገራችሁ። ሴትየዋ እኮ አሁንም ቢሆን አልጠፋችም። ትመልሳለች ያለችው ትናገራለች ያለችውከፈለቻቢሆን እኔ ጋር ግን እኔ አሁንም ማናችሁም ስሙ ለሰላምን በሽምግልና ያለችው በሽምግልና መጥተው ሲያናግሩኝ ካልሆነ እንኳን ካለኝ ቅርበት አንጻር ካለኝ እህትነት የነበረው አንጻር ካልሆነ እንኳን እኔ እከፍላለሁኝ ሰው ለምኝ ካገኘውኝ፣ ብሩ እኔ የለኝም፣ ሰው ጠይቃለሁ። ኢትዮጵያ አልኩ ኢትዮጵያ ደግሞ ያሉት አልመለሱም፣ አልሰጥም አሉ። ታውቃለች እንጂ እኔ ለሌላ ሰው ከፍዬ ለሰላም አልከፍልም አላልኩም፣ እኔም አልከፈልኩም። ሴትዮዋ በእኔ አካውንት ብር አስገብታ እኔ ኔጌቲቭ 17 ሺህ አደረገች። የሰዎቹ ግን በዛ ነው የተከፈለው እንጂ እኔ ከኔ አካውንት አውጥቼ ለማንም ሰው አልከፈልኩም። ማንም ሰው ጋር ማለት ይሄ ግልጽ እንዲሆንላችሁ እፈልጋለሁ ለሁላችሁም። እየተነጋገሩ አሁን ያሉት እከፍላለሁ ብላት አለች። ከእሷ ጋር እየተነጋገሩ እኔን አታናግረኝም። እነሱ እሷን ነው የምታናግረው ያለችው እኔ ከፈለግሽ ቆይ፣ አንድ ቴክስት ላሳያችሁ መታየት ከቻለ እዚህ ላይ ላሳያችሁ ለሁላችሁም ተፈለጋችሁ እሺ፣ መናዚ አሁን አንድ ነገር እንድትተባበር የምፈልገው ትንሳኤ፣ ቆይ ማሬ፣ ቆይ ውዴ፣ ቆይ በደንብ እንድንሄድበት ነው። ሰው በደንብ አንጎሉ ተበጠበጠ። የዶላር ጉዳይ ሲሆን የድርሃም ለምደን ዶራል ላይ ስንገባ ተበጠበጠ። ሂሳቡ ምን እንደ መናየት ጥያቄ ምንደሆነ ታቂያለች። በስሟ ስንት ሲም ካርዶች አሉ? በስንት አይነት ሲም ካርድ ታወራሽ ነበረ? እነዛ ስልኮችስ ምንድን ምንድን ናቸው? እንደ አሜሪካን ደግሞ በካሽ ነው የተቀባበላችሁትና በካሽ ደግሞ እግራችሁን ብሉ እንደሚሏችሁ ነው። አንዳንድ መረጃ እየሰማን ያለና ቀለጣችሁ ማለት ነው ወይ? እዚህ ሀገር ግን በካሽ እንኳን ቢሆን ቮይስ ካላችሁ በካሽ አይደለም። መጀመሪያ ነገር ነው የሚከፈለው የነበረው ሌላው በፔፓል ነው። ሌላው ደግሞ በኢትዮጵያ ብር ነው አካውንት እያስገቡ የነበረው። እኔ ሶፋር ኢንፎርሜሽን ወደ እኔ እኔ ያው ይሄ ይበለኝ ለእኔ ይበለኝ። ይሄ ለእኔ ትልቅ ትምህርት ሆኖ በህይወቴ የማልፍበት ጉዳይ ነው። ግን የመጡ ችግር የለው አንዴ ትንሳኤ አንዴ ላውራ እየደወሉልኝ ስለሆነ አናግሬያቸው እመለሳለሁ። የልሽ አንድ ነገር እንደ ሴት ማሰብ ያለባቸው ሰላም ያለችበት ሀያ ቀን ነው ለመውለድ የቀራት። በዚህ ጭንቀትና በዚህ ስትረስ ውስጥ በጣም ብዙ ችግር። አሁን ግዴታ የነዚህ ሰዎች ገንዘብ መመለስ አለበት። እዚህን ሴትዮዋን ለመክሰስ እናቃታለን የሚል እሷ አገኘዋት የምትለው ሰው እንኳን ዛሬ የት እንዳለች አላውቅም ነው የምትለው እች የዱ ማስታወቂያ ምንት መስሎ ሴትዮ ቤተ ክርስቲያን ውስጥ የሚያቃጥሰው አለ። እችን ሴትዮ ሁላችሁ ሚውት አድርጉ መቼ አሜሪካ የምትኖሩ ቤተክርስቲያን የምትሄዱ አባቶችን ብትኖሩ እችን ሴትዮ ታውቋታላችሁ። ይች ሄዱ ማስታወቂያ የምትመስለው ሴትዮ የሚያውቃት ሰው አለ ወይ? ትልቁ ፖይንት እዚህ ላይ ነው። በሰማይ አትሄድም ማክስ አርጋ አትሄድም። ወይ ደግሞ ኒቃቢስት አይደለችም ኦርቶዶክስ ናት። ቤተክርስቲያን ውስጥ ነው የምትሄደው። የቤተክርስቲያኑ አስተዳደር የሚያውቃት አለችን ሴትዮ

ሴትዮዋ እቺ ከሆነች ሁሉንም ስራ የምትሰራው እሷ ከሆነች፣ ያንቺ የባለቤት አካውንት ላይ የልጆቹ ገንዘብ ለምን ነበር ሲገባ የነበረው? የአሜሪካ አስቸጋሪ ነው። ኩኪዙ መናይ ቆይ፣ ፎቶ ምንድነው ጥያቄው? መናየ አሁን ለምሳሌ ባለቤትሽ አለ፣ ያንቺ ባለቤት እንትን ለምሳሌ እንትን የራሷች ሴትዮ ስሟ ማን ነው? አንዴ ስሟን ልንገርሽ አንዴ። በባለቤቴ ስም ዘላለም ጌታውን ተብሎ ዲፖዚት የጠፋ ወረቀት ካለ እያምጡልኝ አንድ ሰው ያምጣው። ወንድሙ ወንድሙ ካካውንት የራስሽ። ዘላለም ጌታውን ተብሎ አሁን ባለቤቷ ላይ አልሽው። አንዴ ዝም በይ የባለቤቷን ያልሹ በባለቤቴ ስም የገባ ብር ካለ ተናገር። የባለቤቴ ወንድም ደግሞ የትኬት ብር ተብሎ የገባ ካለ ለትኬት ብር ብላችሁ ያስገባችሁ ካለ አውጡት። እኔ አላኩልሽም፣ ሪሲቱን ወደ አንቺ ስሙን አላኩልሽ። አውጪ ሪሲቱን። አችግር የለም አውጪ። ለትኬት ብለሽ የላክሽለትን ማለት ነው ይኸውልሽ ለትኬት ይግባ። ለምን ይግባ እኮ ነው ያላቅም፣ ግን አካውንቱ ለኔ ተሰቶኝ ለኬት ወክሹ ታዲያ አትወዲ አትወንጅልያ። የሌለ ነገር ነው። አይደለም መና እዚህ ጋር ማለት ነው። ሰላም አስገቢ ተብሎ በዚህ ባንክ ተሰጣት። ስትፈልጉ ለትኬት አርጉ፣ ስትፈልጊ ለምን አርጉ። ግን በመና ባል ለምን ገባ ብሩ? አይ እኮ የታለ የገባው እኮ ነው ሰላምዬ። በቃ ጠይቁልኝ። በዘላለም ጌታውን በባለቤቴ ስም የገባ ካለ የገባበት ወንድም አ ግን፣ መና እዚህ ነገር ውስጥ ደግሞ ከሌለሽበት ስለትኬቱ ገንዘብ ሳንቺ ምን አገብቶሽ ገባሽበት? እኔ እኮ አላውቅም አልገባሁኝም። ስለ ትኬት ገንዘብ እኔ ጋር መጥቶ አያውቅም፣ ለእኔም አልተላከም። እኔ ያልኩሽ የኢትዮጵያ ብር ስለምትልክ፣ እኔ አይደለም ኢትዮጵያ ብር ስለምትልክ ልኬ ነበረ የእህቴን ብር በሷ በእሷ ልኬ ስለነበረ የኢትዮጵያ ታስገባለች። እኔ ለሴትዮዋ ሰጥቻለሁ፣ ተናግሬያለሁ። ይህንን በቀደም ከእሱ ላይ 3ሺ 5መቶ ምናምን ዶላር ስልክላት በኢትዮጵያ ብር ነው ምልሽ የምታስገባው። ለእሷ ስትልክላት የጥቁር ነው የምትሉት እናንተ ሀገር እና ሌላ ስም አለው ማለት እንደዛ የምትሰራ ስለምታደርግ አደርጋለሁ ስላለች ሀያ ሺህ ብር የተበላቻለች ባይዘዊ አላቃትም። በአካል ግን ትሰምቻለሁ። ሰጥታዋት እኔ እሷ ታስገባለች እኔ እዚህ ብሩን ሰጣታለሁ ሰጥቻታለሁ። ብር ሰጥቻት ብር ኢትዮጵያ አስገብታለች። ከዛ ውጭ ግን እኔ በዛ ብር አስገቡ እኔ ካልኩኝ ለመና ወንድምም ሆነ ለባሏ አስገቡ ያለ ሰው ካለ ለባሏ ወንድምም አስገቡ በዚህ ብር ተብሎ ያስገባ ሰው ካለ ምክንያቱም እኔ እኔ የላኩትን ብር እሷ በፈለገችው አካውንት ታስገባ። ብሬ ግን ገብቷል፣ የኔ ኢትዮጵያ ሀዋ ላይ ማለት ነው። ከዛ ውጪ ግን እኔ በፍጹም በማንም በኩል በእኔ በኩል የገባ ነገር የለም። እሺ፣ አሁን ሰላሚና የምታውቀው አንቺን ነው። ሴትየዋን አታውቅም? አዎ። መሲሻ የቼኩን ስክሪን ሻትስ ልታሳየን ትችላለች። ማን? የእኔን ላሳያችሁ የአስራ ሰባት አዎ አሳይሻለሁ። ምክንያቱም በቼክ ታውቂያለሽ አይደል? ከታች እራሱ አሜሪካ የሚኖሩ ሰዎች አሉ። ወደ ሀያ ዓመት ነው የሚያስቀጣት። አረ ከዛም በላይ ቼኬን ፎቶ ልላክ እንትን ልበል ወይ? ታላቁ አሜሪካ። ቆይ አንዴ ማሬ፣ እኔ ለሰላምዬ ጥያቄ አለኝ። ይቅርታ መጀመሪያ ሰላም ሁላችሁን ብያለው። ሰላምዬ፣ ለመና የባለቤቷ ወንድም አካውንት የላከልሽ ማን ነው? ጥላት የላከችልኝ። ከዛ በኋላ መና ምን አይነት ጥያቄ ጠየቀች? እስኪ ማናት የላከችልሽ መና? ያገናኘችን ሴትዮ ማለት ነው ስራውን የምትሰራው ከዛ ለመና እንዳለ ሪሲቱ ምናምን እልክልሻለሁ። ይኸው ጠዋት ነው ትናንት ላክል። ስለዚህ መና አይደለችም የላከችው እች ሴትዮን የአሜሪካዋ እንትናናት ማህሌት ናት። ካላስ ሰላም፣ አንቺ መና እና አንቺ ይሄ አካውንቱ መላኩ ያለሽ ይጀመር ማለት ነው። መሆን የለበትም ይሄኛው። መና ላውጣው። ማሚ ላክሽልኝ ፐርሰናል ኢንፎርሜሽን ነው እንትን ያደርጋል ነው። እኛ በሆስተሶችም በሰዎችም ነው የምንልቀው። ብዙ ጊዜ ስለሚቀንስ ማለት ነው። ስለዚህ በዛ ብር አስገቢልኝ ብዬ የላኩላት ብር አለ። እሺ፣ እሱን ተውና መና። አሁን ሌላ ጥያቄ ነው እኔ የምጠይቅሽ፣ እቺ ሴትዮ ልዩነት ያላት ከአንቺ ጋ ነው? አንቺ የሸወደችሽ ምን ያለችሽ? እንዴት የባለቤትሽን ወንድም አካውንት አውቃ በሱ ገንዘብ ገብቷል ብላ ለሰላም ላከችላት? ቴንኪ እኔ አላቅም። ይሄንን ይሄንን ነገር ያወቅኩ ሲጀመር አላስገባቸው በእኛ ብር ያወቅኩት። ቆይ ልነግርሽ ነው ያወኩትን ልንገርሽ። ስም ላኩ ብዬ ግሩፕ ላይ አዘዝኩ ስማቸውን ሲባል የኔም ከዝን የባለቤት የወንድም ስም ቼክ፣ በዚህ አስገቢ የሚል ተጽፏል። እንዴ ይሄኛው ብር እኮ እሱ አያገባውም። ይሄኛው ብር እኮ የሀዋላ ላኪልኝ ብዬ የላኩላት አካውንት ነው። ለምን ላንቺ ላከች አልኳት፣ ጠይቄያታለሁ። ግን እኔ አሁንም በመሰለኝ ማውራት አልፈልግም። ሴትዮዋ ራሷ ለምን እንደ ላከች ትጠየቅ። ሌላውን ግን እኔ ስሶፋ አብስትራክት ሆነች፣ በቃ ስም ብቻ ነው ይገኛል። እነተኛዋታል እኮ ለምን እንድን እንደሚከራከሩኝ አላውቅም እንጂ ከኔ በላይ ኮሚኒኬሽን አላቸው። እስካሁን አሁን ለምሳሌ ትናንትና ትናንትና ከሰላም ጋር በምን ብር ላስገባልሽ፣ 300 ሺህ ብሩን ቤቱ ጋር ላስገባልሽ፣ እንዴት ላስገባልሽ፣ በየትኛው አካውንት የተባባሉ ሲጻጻፍ ውለዋል። መና አንደኛ አላስገባችም ሁለተኛ በድምፅና በጽሁፍ ብቻ ነው። እኔም እኮ በውስጥ ጠላት ነኝ ብዬ ላናግራት እችላለሁ። አንቺም የአንቺ ጓደኛ የአንቺ እህትም ልታናግራት ትችላለች። መሲም ልታ ምንም የሚታወቅ ነገር የለም። የጨነቀው ብቻ ያላችበት ሲትዌሽን የግድ አሳምኗት ነው እንጂ የምታወራው ይኸውልሽ፣ አይደለም ይኸውልሽ፣ ልንገርሽ አንድ ነገር። መጀመሪያ ነገር በአንቺ ስልክ ቁጥር አንቺን ከዚህ በፊት እያወራት ከዚህ በፊት ብዙ ሚስጥር እየተነጋገርኩብሽ ያለሽ እህቴ ከሆንሽ ያ ቁጥር ላይ ድጋሚ ሌላ ነገር የምትጻጻፊው ነገር ሌላ ሰው ሊሆን አይችልም። ማሚዬ ደግሞ ከላይ ጀምሮ ስንት ጊዜ ሙሉ ስታወራበት ስትጻጻፍበት የነበረች ነው እንጂ አዲስ ቁጥር ላይ አይደለም የተጻጻፍ። ሰላም ከዚህ በፊት እሷነቷን በሚገልጽልሽ አንቺ እርግጠኛ ሆነሽ አዎ ጽላት ናት በምትዩ ቁጥር ስታናግርሽ ነበር። ምን ማረጋገጫ አለሽ ጽላት ጽላት ለመሆኗ? ናስት መናና መና ብቻ ነች እንጂ ጽላትን በቮይስና በስልክ እንደዚህ ጥሪ ድምጿን አውቀዋለሁ፣ አውርቻለሁ ድምፅ አንድ ዓይነት ድምፅ አውርቻለሁ። አዎ ትናንትና ያወራሁትንም ልክ ያለው እኔ ሲጀምር ምንም ከጀርባ የሚያስኬደኝ ነገር የለም። አዎ መናንና ሌዚግ ያሉትን ግን መጠየቅ የምፈልገው እኔ ምሳሌ በእኔ ስራ ኃላፊነት ወስደው ምነው ያደረጉ ሰዎች መሸኘት ስለነበረብኝ ያለምንም ግብግብ ያለምንም ነገር ከሀገራቸው ከአዲስ አበባ ወደዚህ ሸኝቼ ከዛ መጥቼ ከዛ በኋላ ነው። ስለዚህ ሳንቲም አውርቼ ወደ ሚዲያ ልንመጣፍና ምናምን ሽብሮ የተመለሰልኝ መና እኔ ያለው በእሷ ጉዳይ እንዳንቺ ያጠረ ምንም ነገር ቢመጣ ኃላፊነቱን እኔ ይወስዳሉ አልሽኝ ከአንዴም አራቴ ያስገባው። እሺ ታዲያ ዛሬ ኃላፊነቱን አንቺ ማትወስችሁ ለምንድን ነው? አንድ ሁለተኛ አስራ ሰባት ሺ ነው ምናምን ዶላር ማይነስ ውስጥ ከተተችሽ አለ ቀላል ብር አይደለም። አንቺ የተቀመጥሽበት ምክንያት ለምን እንደሆነ ያላውቀው ወይ ስላለሽ ስለተረፈሽ ሊሆን ይችላል። አሁን ግን ኃላፊነት እስከወሰድሽ ድረስ እኔ ጽላትን መና ኃላፊነት ወስዳለሁ ብላ ዝም ብላለች ብዬ ሳልፀፍ ውዬ ያደርጉበት ቀን ሰማእቷ በምታውቀው የለም፣ ሁሌ ነው የምጽፈው። አሁንም ገና ጽፍላታለሁ። ይህንን ደግሞ አበቃል አለ አንቺ ኃላፊነት አለብሽ ብዬሽ እኔ ያልተቀመጥኩም፣ እኔ እየጻፍኩላት ነው። በዚህም አለ በዚህ ግን እኔ አለው ብሎ አንድ ሰው ኃላፊነት እስከወሰደ ድረስ እኮ ኃላፊነቱን የመወጣት ግዴታ አለበት። ግን ይቅርታ አድርጉልኝና ይሄንን ቼካውን እስክሪ ሻት አድርጌ ሳይ በድርጅት ስም የተጻፈ ቼክ ነው። የራሷ ሴትዮዋ ድርጅት ስም ድርጅቷን ሰው ያቆሙ። አሁን እኮ መንፈስ እየመሰለኝ ተቸገርኩኝ። ወይ እንዲገለጽልን ሁሉም ነገር ወይ ቀበርቹ እና ጭስ። የአሜሪካን ጉዳይ ከባድ ነው። ጉቺንን ጥራት ጉቺ ታጭስልን ትክክለኛ ትኬት ነው የምትልከው፣ ግን አንቺ ለፍላይት ወደዛ ስትሄጂ ትኬቱ አይሰራም። ስራ ላይ ያለ ትኬት አይደለም። እኔ ምን አድርጋ እንደምትልከው አላውቅም። እሱ እኛም አሁን ወንጀለኛ ብለን የምንከሳት አንደኛው ክስ እሱ ስለሆነ ለእኛም እኮ አሁን እንድትወጣ አደባባይ ላይም እንድትወጣ እያደረግናት ያለው ባይዘዌ ይህንንም አይዲያውንም ይህንንም ነገር ያወጣሁት እኔ ነኝ ሳሪቲጋ

እህት አለም፣ እኔም መግለጽ ትችያለሽ ያልኩት እኔ እያወራሁኝ ግን አታውሪ ነው እንጂ ያልኩት እያወራሁኝ፣ እሷ አትግለጽ እያልኩኝ አይደለም። አሁን በትክክለኛው እኔ ልምጣ ሁላ ሚዲያ ላይ ባይዘዌ እንገራቸው አንድ ነገር። እዚህ ያሉት አሁን አሉ ይምጡ እየተባሉ ያሉት ሰዎች ጠቅላላ ትናንትና ስብሰባ ዙም ላይ ገብተን ነበረ ሰላም ጥላ ነው የወጣችው። ግን እኛ ተሰብስበን ነበር በዙም በዙም ተሰብስበን ነበረ። ዙሙ ላይ ሴትዮዋ ነበረች። ዙሙ ላይ አንድ ያልገባኝ ነገር አለ። መሲ መሲ የካምፓኒ ስም እያሉ ቦታ የተሰጣት ሴትዮዋ ለምንድን ነው በሕግ የማትጠይቀው የማትጠይቀው?

የተበደሉትን ሰዎች አግኝቼን ጥያቄ ጠይቂያቸዋለሁ። ለምንድን ነው ህግ ማትሄዱት? አሜሪካን እንኳን አንቺ የዚህን ያህል ደረጃ ሄደሽ እና በትንሽ ነገር ሰው ፍርድ ቤት የሚሮጥበት አገር ነው። ለምንድን ነው ማትከሰሰው? ለምንድን ነው ገንዘባችሁን በህጋዊ መንገድ ትራንስፈር ካደረጋችሁ ለምን ሄዳችሁ አትጠይቁም? ለምን አትከሰስም? ይልሽ ተከሳለች ናቸሁ ተከሳለች ይሉሻል። የከሰሱት ሰዎች እነማን ናቸው? ምንድናቸው? አታውቂም። መንፈስ ናቸው። እንደገና መሀከል ላይ ያገናኙት ሰዎች፣ አሁን እኔ ተበዳይ ነኝ አይደል? ምን ሙኒትዬ አንቺ አለሽ አይደል? እኔ ልከሳት ነው ልወጣ ነው ስልሽ ኖ እኔ አግባባችኋለሁ፣ ግዴለሽም እኔ ነገሩን በእንዲያልቃድርጋለማሚ በጣም ሁላችሁም ነገሩን እያሽሞነሞላችሁት ስለሆነ እኔ የስራ ሰው ነኝ፣ ስልክ ሸጬ የማድር ሰው ነኝ። እንቅጩ ፍርጥ አርጌላችሁ እንደወጣ የፈለጋችሁ ወይ? ሁላችሁም ከዚህ ሴትዮ ጋር ሼሪንግ አላችሁ? እንዳትወጣ ይፈለጋችሁበት ወይ? የተደበቀ ድብቅ ሚስጥር አለ? ለምሳሌ አሜሪካን ሀገር ቼክ አሉ አሁን የአሜሪካ ስፔሻል ነዋሪዎች ሲያወሩኝ ማሚ እንደምታውቂው ሲያወሩኝ ምናሉ ቼክ ማለት ከአስር ዓመት እስከ ሀያ ዓመት በፈረንጆች ያስፈርዳል። አንደኛ፣ ሁለተኛ ነገር ደግሞ እንጂ ሴትዮው በትልቅ ሀገር ላይ የምትኖር የድርጅት ባለቤት ከሆነች አንድ ቪዲዮ እንኳን የላችሁም የዚህ ሴትዮ። ወይ ሼሪንግ ከሆነ እኛንም አቅምሱን እኔ አፌን ዘጋለሁ። እኔ በአሁን ሰዓት ካቀመሳችሁኝ ሱቄ መሞላላት ስለምፈልግ የተሶቱ አፌን ዘጋለሁ። ነጭ ደጫ ፕሊስ ጊቭ ሚ ካምፓኒ የሚል ሰው አለ። ከታች ከታች የካምፓኒ ኔም የሚል አለ። የምታውቁ ከሆነ ስጡት ለማለት ነው። ቆይ ልጁ ቼክ ሊያደርግላችሁ መሰለኝ። የካምፓኒውን ስም ንገሪን፣ መና ቼክ ያደርጉታል። ከታች ቼክ ሊያደርግ ነው ሰው ስም ደግሞ ነው እንዳይሉ የአሜሪካ ነ ውስብስብ ሰው እንደዚህ ነው የሚያወራው። በቃ ጭግጭግ ምናምን ያለኩ በቃ የማያዋጣ አጀንዳ ነው። ታቂያለች ኪሳራ ነው። እንትን እየተነገረ ነው። ካምፓኒ ስም ኤም ጂ ኤም ማርኬት ይላል። ኤምቢቢ ቢ ጂ ቪ እሺ፣ ቢ አይደለም። ኤም ጉንፋን ይዞኛል። እንዴት ልናገር? ኤም ጂ ቢ አውረድ። ስክሪን ሻት አድርገሻል እኮ ለምን አትነግሪያቸውም? ከታይ ጻፊው ከታይ ጻፊው። እኔ እንግሊዘኛ ማንበብ አልችልም እና የኢትዮጵያኖች የሚጽፉት እንግሊዘኛ ነው የሚገባኝ። ኤም ጂ ቢ ምን ዶሮ ቤት ነው ማለት? የዶሮ ስጋ መሸጫ ነው። ነገሩ ተውሰበሰበ የአሜሪካ ሶሊዩሽን ይላል። ማርኬቲንግ ሶሉሽን፣ ኤምጂቢ ማርኬቲንግ ሶሉሽን ኤል ኤል ሲ ነው። አንቺ እንደ እኔ ዐይነት ኤል ኤል ሲ ነው ደግሞ ያላት የኔ እራሱ እኮ ኤል ኤል ሲ ነው፣ መና ኤል ኤል ሲ ቤዛ ያው ኤምጂ ማርኬቲንግ ለማንኛውም ሰርች አድርጉት። እሱ ነው የሴትዮዋ። እንግዲህ ምን አየህ፣ ይቅርታ ላቋርጥሽ ጥያቄ ስለነበረኝ ነው። ትላንትናም ያልተዋጠልኝ ነገር ስላለ ነው። ያው የተላከው ቼክ ፍሮድ ስለሆነ ባንኩ የራሱን የሆነ ኢንቨስቲጌሽን አልከፈተም ወይ? የመጀመሪያ ጥያቄ እሱ ነው። ከከፈተ ደግሞ የከፈተው ኢንቨስቲጌሽን ምን ላይ ደረሰ? ቢካዝ አንቺ ኔጌቲቭ ባላንስ ውስጥ ገብተሻል። ዴንፍትዴ ባለዳነሽ ላችሁ የቼክ አድራሻ ቀላል ነው። እናታችሁ እዛ ያሉ ሰዎች ሰርች እያረጉ ነው ቼኩ ላይ አድራሻ አለ ማሪ አሁን የወላችሁ አድራሻው አለ እልክ ልሻለሁኝ። አድራሻውን ጽፏዋለሁ እዚህ ጋ ግን አድራሻው ምን ይደረጋል መሰለሽ፣ የቤት አድራሻ አይደለም የሚጠቀሙት ፖስታ ቤት፣ የፖስታ ቤት ነው። እሱን ታየው መናየ ጊዜ ማጥፋት ነው። ላስረዳት እና